በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። ስምህን ለመጥራት ለማመስገን ላበቃህን አምላክ ክብር ምስጋና ይድረስ እስከ ዘላለሙ አሚን። መዝሙር ስድስት አቤቱ በቁጣህ አትቅሰፈኝ፤ በመዓትህም አትገስጸኝ። ድውይ ነኝና አቤቱ ማረኝ፤ አጥንቶቼ ታውከዋልና ፈውሰኝ። ነፍሴም እጅግ ታወከች፤ አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ ነፍሴንም አድናት፤ ስለ ቸርነትህም አድነኝ። በሞት የሚያስብህ የለምና፤ በሲኦልም የሚያመሰግንህ ማን ነው? በጭንቀቴ ደክሜአለሁ፤ ሌሊቱን ሁሉ አልጋዬን አጥባለሁ፤ በዕንባዬም መኝታዬን አርሳለሁ። ዐይኔ ከቍጣ እንባይ የተነሣ ታወከች፤ ከጠላቶቼ ሁሉ የተነሣ አረጀሁ። ዐመፃን የምታደርጉ ሁሉ ከእኔ ራቁ! እግዚአብሔር የልቅሶዬን ቃል ሰምቶአልና። እግዚአብሔር ልመናዬን ሰማኝ፤ እግዚአብሔር ጸሎቴን ተቀበለ። ጠላቶቼ ሁሉ ይፈሩ እጅግም ይጐስቁሉ፤ ወደ ኋላቸው ይመለሱ፤ በፍጥነትም ይፈሩ።